አሰላሙ አለይኩም ወረህመቱላሂ በረካቱ ሰላም ሰላም ብያለሁ። ድራይ ተከበራችሁ የፓርቲ የወለዱ በፊት ተከታታዮች በሙሉ አህለን አህለን አህለን ብያለሁ። ዛሬ ደግሞ ቅቤ ላቀልጥ ነው፣ ቅቤ ላነጥር ነው። ማንጠር ይባላል ያው በእኛ አገር እና ይህን ይመስላል እንግዲህ ያው ተከታተሉኝ። በፊት እናነግራለን ማለት ነው። ማንገር ማለት አሁን ለምሳሌ ቅቤውን ከገዛችሁ ወይም ካመጣችሁ ወይም ቤታችሁ ካላችሁ ወይም እንትን ትላላችሁ፣ ይነገራል ዝም ብሎ እንደዚህ ለብ ብሎ እናወጣዋለን። ከዛ ቁጭ አርገነው እናድራለን። ወላ በማጊስቱም ሆነ ወላ በሦስተኛው ቀን ማንጠርጣ እንችላለን፣ አይበላሽም። ከዛ ምን እናደርጋለን? ከዛ ከቀዘቀዘ በኋላ ለማጥለን ምናምን ስል ስለማይመቸኝ ነው ለመቅረጽ። ስለዛ ነው፣ ከቀዘቀዘ በኋላ እዩት። ጥልል አድርገን ስንደፋው ይሄን ይመስላል። አያችሁት? ይሄ አሁን አሬራ ዋሃው ምናምን ቆሻሻው ነው። እንዳችሁ፣ ይሄ ይሄን ያህል ይወጣዋል። ከዛ ደፍተን፣ ያው ብዙ ስለሆነ ነው ይሄኔ። ከዛ ይሄንን እንደፋለን። ደፍተን ከዛ ካጠለልን በኋላ እንደገና እንጠዳለን። ልስራችንም እንደዚህ ከላይ እንትን ይላል። አሁንም ቢሆን እንደዚህ በጣም ይፈላ ሲሄድ ከላይ የሆነ አንድ አረፋ ነገር ምናምን እሱ ይመጣል። ይሄንን አረፋ ነገር እናነሳለን። በደንብ አርገን እናነሳዋለን። እንደዚህ አርገን የሚታያችሁ ይሄ ይሄ ይሄ ይሄ ቆሻሻ ነው። ከዛ ይሄንን በደንብ አርገን እንትን እንላላለን፣ እናነሳለን። እንደዚህ ከላይ ከላይ ከላይ ከላይ እያደረግን እንደዚህ እንደፋለን። ያያችሁት ምንም ቅቤው አናገኘውም፣ አረፋውም ብቻ ነው። ከዛ እንደዚህ እናደርግና ይህንን እናነሳለን። ከዛ በኋላ በቃ ይውላችሁ፣ አሁን ከታች ሁሉንም እናነሳዋለን። ከታች ይሄ እንትን ቅቤ ብቻ ይቀራል። ከዛ ምን ምን ባህራት ምን እንጨምራለን? በሶ ብላ ይሄ እርጥቡ አዝማሪኖ ትንሽዬ፣ እሱ ብዙዎቹ የማያረጉትም ትንሽዬ እንትን ጭናዳም፣ እኔ ግን ስለምወድ እጨምራለሁኝ። ከዛ ነጭ ሽንኩርት እርጥቡ፣ ዝንጅብል ሁሉ ብሎ ገብቶ በጣም ይንተከተካል። ከዛ እንትን ኮረሪማ በደንብ ፈጭተን ኮረሪማ እንጨምራለን። እርድ ለከረል ነው እርድ እንኳን እንጨምራለን። በቃ ይሄ እንትን ሰባት ቅመሞች ሰባት ቅመም የሚባላለ የውኛ ገገብ የማንጠሪያ እሱን እንጨምራለን። ከዛ በደንብ ይበስላል። ይህን ተከትካል። ይህን ተከትካል። ከዛ በኋላ ያንን ሁሉን ካደበላለቅን በኋላ እናወርደዋለን። እንትን ይላል ይጠላል። አሁን ይሄ ሁላ እንትን ብሎ ፈልቶ በደንብ ንጹህ እንትን ይላል ንጹህ ይሆናል። ከዛ እናወርድና ከዛ በኋላ ያው ከቀዘቀዘ ይሄ ቆሻሻ ሁላ፣ ባህራቱ ሁሉ የቅቤ ቆሻሻ እንትን ይላል ይቀልጥና፣ አሁን ገና አልፈላምና ነው። በደንብ ፈልቶ እንትን ሲል ከላይ እያነሳሁ ይፈላል። ከዛ በኋላ ዝቅጥ ይላል ቆሻሻ ሁላ። ያው የቅቤ አርስ ሲሉ ሰምታችኋል። እንደዛ ይሆናል። ከታች ሁሉ ነገር ቆሻሻው ይዘቅጣል። ከዛ አጥልለን በማጥለሊያ ንጹህ ንጹህን ቅቤ ምንት እናነሳለን። ያው ተከታተሉኝ፣ ያሳያችኋለሁኝ። ያው እንግዲህ ገጥሚዋለሁኝ አሁን እየፈላ ነው። ሲፈላ ደግሞ አሳያችኋለሁ። አያችሁት? አሁን አሁን እየፈላ ነው፣ እየለቀቀ ነው። ይሄ እንትኑ እየለቀቀ ነው። አሁን በደንብ ትክትክ ብሎ ሲፈላ ይሄ ሁሉ እንትን ያለው ይለቃል። ይሄ እንትኑ ነው እያጠቆረው። እዩት፣ ቅቤው እንደዚህ ነው። ያው ባህራቱ ምናምኑ ነው። እና አሁን በቃ እየፈላልኝ ነው። በደምብ ትክትክ ብሎ እንትን ማለት አለበት። ከዛ በኋላ አሳያችኋል። ይኸው ተመልሻለሁኝ። አሁን ጨረስኩኝ፣ አቀለጥኩኝ። እንደገና ይኸው ከዚህ ጋር ነው ያቀለጥኩት። ያችሁ አነ እንትን አጠለልኩ። ለማጥለል ያው ባንዲጄ ማጥለያ በአንድ እጄ ደግሞ ይህንን እንትኑ ስለሚይዝ ብረት ድስቱን ስለማይመች ነው እና ይቅርታ። ለዛ ነው ይኸው እንግዲህ ጨረስኩኝ። ይህንን ይመስላል አቀላለጣችን። አሁን እንደዚህ ጠቆር ብሎ የምታዩት ያው ከናንትኑ ከአቀማመጤ እና ከአነሳሴ ነው እንጂ በጣም ቆንጆ ነው፣ ደስ የሚል ነው። እንትን ውላል ያው እንግዲህ ይህን ይመስላል። አቅልጬ ጨረስኩኝ። እስኪ በእንትን ላሳያችሁ፣ እዚ በማንካ እንዴ! አያችሁት? ይሄን ነው የሚመስለው በብረድስቱ ውስጥ ሆኖ ጠቆር ብሎ ስታዩት እንትን አይደለም። ይሄን ነው የሚመስለው። በጣም ቆንጆ ደስ የሚል እሽታው ምናምኑ ያው ነግሬያችኋለሁ። ብዙ ቅመማ ቅመሞችን እናደርጋለን። ይህንን ይመስላል እንግዲህ። ያው ያቀለጥኩት ደግሞ ልጄ ልትወልድ ነው። አሁን እንግዲህ አያት መሆኔ ነው። በሰላም ይማረልሽ በሉኝ። አዎ በኮመንት እኔ ደግሞ አሚን እላለሁኝ። መቼስ አንድ እርጥብ አይጠፋም ከስንታችን ከብዙ አንድ ፈጣሪ አላህ የሚሰማው ጥሩ ሰው አይጠፋም እና እንግዲህ ካላ በሰላም ሁለት ያርግልሽ በሰላም ይማርልሽ በሉኝ። ልጄ ለልጄ ነው፣ ልጄ ልትወልድ ለዛ ነው። ተልባ ቆልቼ ወቅጬ ይኸው አላሳየኋችሁም እንጂ ተልባ ራሱ ይኸው ወቅጫለሁኝ። መዝህ እስኪ ላሳያችሁ፣ መሰለኝ ይኸው ተልባ ወቅጫለሁ አወቀጬ እንትን ብያለሁኝ። ይሄን ይመስላል እና ብቻ እንግዲህ አላህ በሰላም እንዲምርልኝ ልጅ ዱአ አድርጉኝ። ይሄን ይመስላልና ደግሞ ለእናንተም አሁን ለምሳሌ እኔም አሁን ከቤተሰብ ተምሬ ነው እንጂ ቅቤ ያቀላለት ብዙም አላቅም ነበረ። ያው እንግዲህ ቅቤ ግን በጣም ቆንጆ ነው። በተለይ ኮረሪማ ኮረሪማ በደንብ ይፈልጋል በሰው ብል አርጥቡን፣ ጀንጅብል፣ ነጭ ሽንኩርት፣ ሌላ ምን አለ ሰባ ቅመም ጨምሬያለሁኝ። ያው የቅቤ ማቅለጫዎች ሁሉንም በአጠቃላይ ተጠቅሜያለሁኝ። በጣም ቆንጆ አድርጌ ነው ያቀለጥኩት። ያው እንግዲህ ባለሙያ ባትሉኝ እስኪ አስተያየት ደግሞ ከዚህ በለጠ ደግሞ የሁሉም ነገሩ በኳ አንድ አይደለም። አሁን ለምሳሌ ሰው ቤት እንኳን አረቤት ስንሄድ ምግባችሁ አሰራራቸው አንድ አይደለም። አንዲቱ እንደዚህ አይነት ትላለች፣ አንዲቱ እንደዚህ ነው ትላለች። አንድ ነው ግን የሚሰራው ምግቡ ያው ግን የቤቱ እንትን ይለያል። እና ያው እናንተም እንግዲህ እስኪ የተሻለ ደግሞ አስተያየትና የት የተሻለ እንዲህ ብታረገው የምትሉትንም አስተያየትና ምክራችሁን እቀበላለሁኝ። በቃ ደግሞ ይሄ ጥሩ ነው ምናምን እንደዚህ ብሎ አስተያየት የሚሰጠኝ ሰው በጣም ደስ ይለኛል። ኮመንት የሚጽፍ ሰው ደስ ይለኛል። እኔ ደስ የማይለኝ ችግሩን እያወቀ ላይ እንትን ዲስላይክ አርጎ የሚያልፍ ሰው አልወድም፣ አልወድም። ካልተመቸውና ካልሆነ ይሄ እኮ እንደዚህ ቢሆን ይሄ ነው እንደዚህ አርጌው እንደዚህ ነው እንደዚህ አይደለም ብሎ ጽፎ ላይክ ሳያደርግ ዝም ብሎ ማለፍ በቃ በቃ፣ የራሴ ተፈጥሮ እንደዛ ነው። እኔ አንድም ሰው ቤት ይጀ ባይመቸኝም ላይክ አላረግም፣ ይሄ ዲስላይክ አላረግም፣ ዝም ብዬ ነው ማልፈው። ለምን ከተቻለ ግን ኮመንት እጽፋለሁ ጎበዝናይ ኮመንት እጽፋለሁ። መጽሐፍም እወዳለሁ። ኮመንት እጽፋለሁኝ እኔ አልታማም። በተለይ አንዳንዴ የራሴ አስተያየቶች እና ቅር ያለኝ ነገር ካለ ደስ ያለኝ ነገር ካለ እጽፋለሁ፣ ኮመንት እና በሚፈልገው እና በሚመቸኝ ላይ እጽፋለሁኝ። ከዛ ውጭ ያው ልቅ ዲስላይክ እያደረጋችሁ ከማለፍ የጥሩ ልብ ምሳሌና ምልክት ዲስላይክ ሳይሆን አስተያየትና ትምህርት መስጠት ነው። እውቀት ካላችሁ አላህም የሚወደው በሰውም ተቀባይነት ያለው አይ ይሄ ቢሆን ይሄ ነው፣ እዚህ ላይ ተሳስተሻል ብላችሁ አስተያየት ስጡ እላለሁኝ። አንዳንድ እንግዲህ ብዙም ዲስላክስ ለሚወዱ ሰዎች ማለት ነው። ይሄ ነው በቃ፣ ይሄ የሚጠቅማችሁ ለእናንተም፣ ይሄ ነው ለኔ የሚጠቅመኝ ይሄ ነው። ሌላ ምንም እኔንም አይጎዳኝም እናንተንም አይጠቅማችሁም። ሁሉ ያለው ይሆናል ይባላል። እና ስለዚህ ይህን ይመስላል። ስታዩ ጥቁር ይመስላል። አነሳሴ ላይ ነው። ይሄ በጣም ደስ የሚል ነው እንትን ነው እና በጣም አመሰግናለሁ። ክበሩልኝ እና እንግዲህ አስተያየታችሁን እጠብቃለሁኝ። ልጅሽንም በሰላም ይማርልሽ በሉኝ። አሁ እንግዲህ አያት መሆን ነው መሰለኝ። እናት መሆን አለፎ ደግሞ አያት መሆን መጣ። አልሐምዱሊላህ ረብልዓለሚን ምስጋና ይገባው። ለመሰላችሁ ደስ ይላል፣ ሁሉንም ማየቱ የሰው ልጅ የተፈጠረው በቃ በዱንያ ላይ የሚሆኑ ነገሮችን ካይረ ነገር ነው። ይሄም ራሱ ካይረ ነገር ነው። አልሐምዱሊላ ልጅን በሰላም ወልጄ በሰላም አሳድጌ አግብታ ወልዳ ይሄ ራሱ ጸጋ ነው። አልሐምዱሊላ ረብል ዓለሚን እና እንግዲህ አስተያየታችሁን እጠብቃለሁ። አመሰግናለሁ። እናንተንም ለዛ ያውቃችሁ ሁላችሁንም የልባችሁን መሻት ሁላ አላህ ይፈጽምላችሁ። በያላችሁበት አላህ ይጠብቃችሁ። ቻው።